ሰላም እንዴት ናችሁ? የቻናል የቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይጀላችሁ የመጣሁት አማርኛ ፊደል ነው ማለት ነው። አማርኛ ፊደል ከሀ ጀምሬ እስከ መጨረሻው እስከ ፐ ፊደል ሰላሳ አራቶችን ፊደሎች እየቆጠሩ አሳያችኋለሁ ማለት ነው። አብራችሁ ከኔ ጋር ፊደሎችን በመቆጠርና በመጻፍ ትከታተላላችሁ። ፊደሉን በመቁጠር ትለማመዳላችሁ ማለት ነው። በተለይ ጀማሪ የሆናችሁ መጀመራችሁ ፊደል መቁጠር ላይ ላላችሁ ተማሪዎች ይህ ቪዲዮ ለእናንተ ነው። ላይክና ሸር በማድረግ እስከ መጨረሻ ድረስ በመከታተል ቪዲዮዎችን ስቆጥር አብራችሁ የቆጠራችሁ ተለማመዱ። ቪዲዮን እየመላለሳችሁ እና እየደጋገማችሁ እዩት። ከመጀመሪያ ወደ መጨረሻ፣ ከመጨረሻ ወደ መጀመሪያ እያ እቆጥርላችኋለሁ። አብራችሁ ከኔ ጋር ቁጠሩ ማለት ነው። ቀጥታ ወደ ቪዲዮ ገባለሁ። መልካም ቆይተንላችሁ። እሺ ተመልሻለሁኝ። እቆጥርላችኋለሁ የአማርኛ ፊደል መጀመሪያዋ ሀ ነው የምትባለው። ከዚህ ጋር የምናገኛት መጀመሪያ ላይ የጻፍኳት ሀ ፊደል ናት። እንግዲህ የአማርኛ ፊደል መጀመሪያ ያለችው ሀ ናት አይደል? ሀን ፊደል ወደ ግድም እንቆጥራታለን። አብረን እንቆጥራለን ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ወደ ግድም ሲቆጠር እንደዚህ ነው። ወደ ግድም ሲቆጠር እንደዚህ ነው። ከዚያ ከመጨረሻው ወደ መጀመሪያው ደግሞ እንቆጥረዋለን። ከመጀመሪያው ወደ መጨረሻው ደግሞ ምን ቆጥረው? ሆ ህ ሄ ሀ ሂ ሁ ሀ ብለን እንቆጥረዋለን። እናንተ አሁን ከመጨረሻው ወደ መጀመሪያው በደንብ ቆጠሩት። እንደዛ ስታደርጉ የፊደሎችን ቅጥላታቸውን ታውቋቸዋላችሁ ማለት ነው። ቅጥላታቸውን በደንብ ስታውቋቸው ደግሞ የፊደሎችን ድምፅ በደንብ ታውቃላችሁ። ከዚያ ቃላት ምስረታ፣ አጫጭር ቃላት ምስረታዎችን ማንበብ ትጀምራላችሁ። ጀማሪ ለሆናችሁ ነው። ጀማሪ ፊደል መቁጠር ያላላችሁ እንደዚህ ያደርጋችሁ ተለማመዱ። እንግዲህ የመጀመሪያዋን ሀን ፊደል እንደዚህ አድርገን ከቆጠርና ቀጥለን ደግሞ ምን ቆጥላት ለን ነው ለን ትባላለች። እች ችኛዋ ሀን አታዳ ምትባለው ይህች ታችኛዋ ደግሞ ለ ትባላለች። ለ ስለዚህ ለ ሉ ሊ ላ ሌ ል ሎ። ልክ ከኔ ጋር አብራችሁ ቪዲዮሉን ስቆጥር ቁጠሩት። አሁን ደግሞ የምንቆጥረው ወደ መጣንበት ወደ መጣንበት እንቆጥራለን። ሎ እችኛዋ ሎ፣ ከዚ ል፣ ከዚያ ሌ ከዚያ ላ ከዚያ ሊ ከዚያ ሉ ሁለተኛው ማለት ነው። የመጀመሪያው ለ ይላ ማለት ነው። እናንተ አሁን ከዚህ ከዚህ ከመጨረሻው ወደ መጀመሪያው ከቆጠራችሁት ፊደሉን በደምብ ትይዙታላችሁ ማለት በደምብ ትይዙታላችሁ። ኦኬ መጀመሪያ ሃን ቆጠርና ቀጥለን ደግሞ ለን ቆጠርና ከዚያ እቺኛው ደግሞ እንቆጥራለን። ይች ደግሞ ሃ ፊደል ምትባለው እቺኛው ከዚህኛው ጋር ተመሳሳይ ናቸው ሁለቶችም ሀሀ ነው የሚባሉ ይችም ሀ ነው ትባል። ይችኛዋ ሀመርኳ ትባላለች። የመጀመሪያዋ ደግሞ ሀሌታ ሀ ትባላለች። ይችንም ሀ ብለን ነው የምንጠራት ማለት ነው። በቅርጽ የተለያዩ ናቸው። ስለዚህ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ብለን እንቆጥረዋለን ማለት ነው። ከዛ ወደ መጣንበት ደግሞ ሆ ህ ሄ ሂ ሁ ሀ ብላችሁ ትቆጥሩታላችሁ ማለት ነው። ኦኬ አሁን ደግሞ ከሀ ቀጥለን ደግሞ የምንቆጥረው መ ትባላለች። ከሀ ቀጥላ መናት እች መነው የምትባል መ ሙ ሚ ማ ሜ ም ሞ ይላል ማለት ነው። ሞ ከዚያ ከሞ ጀምረን ደግሞ ወደዚህ እንቆጥረዋለን። ሞ፣ ከዚያ ም፣ ከዚያ ሜ፣ ማ፣ ሚ፣ ሙ፣ መ እንደ እኔ አብራችሁ ተከታተላችሁ ቁጠሩ ከመጨረሻው ወደ መጀመሪያው ስቆጥረው በደንብ አድርጋችሁ ከያዛችሁት ከዚያ ማንበብ ትችላላችሁ። ምክንያቱም ስትቆጥሩት ከመጨረሻው ወደ መጀመሪያው ትንሽ ከበድ የሚላን የፊደሎችን አቀማምጣቸውንም በደንብ ትለዩአቸዋላችሁ ማለት ነው። ኦኬ። ከፊደል ቀጥላ ደግሞ ሰ ነው ትባል። ይች ሰ ትባላለች፣ ሰ ትባላለች። ከዚያ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ ትላለች ማለት ነው። አሁን ደግሞ ወደ መጣንበት ስንቆጥረው ሶ፣ ስ ሴ ሳ ሲ ሱ ሰ የላን ማለት ነው። እንደዘርጋችሁ መቁጠር። ኦኬ ከሰፊደል ቀጥሎ ደግሞ ከሰፊደል ቀጥሎ ደግሞ እረ ትባላለች። እረን ደግሞ እንቆጥራለን ማለት ነው። እረን ደግሞ እንቆጥራለን። እሺ እረ ደግሞ ይችናት። እረ ትባላለች። እረ። እሩ እሪ እራ እሬ እር እሮ ትላለች ማለት ነው። እሮ አሁን ደግሞ ወደ መጣንበት ከዛ እሮ እር እሬ እራ እሪ እሩ እረ ብላችሁ ትቆጦታላችሁ ማለት ነው። እንደዛ አድርጋችሁ ከቆጠራችሁት ትይዙታላችሁ። መጀመሪያ ሰ ረ እስካሁን ደግሞ ከረ ቀጥላ ደግሞ ሰ ነው የምትባለው ከረ በላይ እንደቆጠርናት አይነት ሰ ማለት ነው። ልክ ከላይ ሀሚል ሁለት ፊደል ላይ ተናናይል አሁን የምናየት ሰ ነው የምትባለው። እችኛው ዘላ ያለችው አምሰናት ይችም ሰናት ሁለቶችም ሰ ሰ ነው የሚባሉ በምን ነው የሚለያዩት? በቅርጽ በጸጻፍ ማለት ነው። ስለዚህ ሰ ከዛ ሱ ሲ ሳ ሴ ስ ሶ ብላችሁ ትቆጥሩታላችሁ ማለት ነው። ከዛ ወደ መጣንበት ደግሞ ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ ይላል ማለት ነው። ሰ ፊደል ኦኬ። ከሰፊደል ቀጥሎ ደግሞ ከሰ ቀጥላ ሸ ናት። ሸን ደግሞ እንቆጥራለን። ሸ፣ ሹ፣ ሺ ሻ ሼ ሽ ሾ ትላለሽ ማለት ነው። ከዚያ ወደ መጣንበት ሾ ሽ ሼ ሻ ሺ ሹ ሸ ትላለሽ ማለት ነው። ኦኬ አሁን ደግሞ ከሸ ፊደል ቀጥላ ደግሞ ቀ ነው የምትባለው ቀ ቀ ደግሞ ቀ ትባላለች። እች ቁ ቂ ቃ ቄ ቅ ቆ ትላለች ማለት ነው። ከዛ ቆ ቅ ቄ ቃ ቂ ቁ ቀ። ዋናው መያዝ ያለባችሁ እንደዚህ አርጋችሁ ነው ማለት ነው። እንደዚህ አርጋችሁ ነው መያዝ ያለባችሁ። ኦኬ፣ አሁን ደግሞ ከቀፊደል ቀጥላ ደግሞ በነው የምትባለው ስቴፕ በስቴፕ አብራችሁ ተከታተሉኝና ቪዲዮን እየደገማችሁ እየደገማችሁ ትቆጥሩታላችሁ፣ ታዩታላችሁ። ከዛ ፊደሎችን እዚሁ ዩቱብ ላይ ማጥናት መከታተል ትችላላችሁ። ዋናው ትኩረት ነው፣ ሳሰላችሁ ፊደሉን እስከ መጨረሻ ድረስ ማየት ትንሽ ረዘም እና በዛ ያለ ቢሆንም ግን ለመወቅ ስለሆነ ትንሽ ቻለንጅ ቢኖረውም በደንብ አድርጋችሁ ተከታተላችሁ ማወቅ ትችላላችሁ ማለት ነው። ኦኬ፣ ከቀፊደል ቀጥሎ በነው ነው የምትባለች እቺ በ ነው ቢ ባ ቤ ብ ቦ ትላለች ማለት ነው። ከዛ ቦ ብ ቤ ባ ቢ ቡ በ የመጀመሪያዋ እና ከመጨረሻ ወደ መጀመሪያው አሁን እንደቆጠሩት አይነት ብትይዙት በጣም ቆንጆ ነው የሚሆንላችሁ። ግድም ደግሞ ያው መጀመሪያ ግድም ነው መያዝ ያለባችሁ። ግድም ከያዛችሁት በኋላ ግን ከመጨረሻ ወደ መጀመሪያው ደግሞ ወሳኝ ነው ወሳኝ ነው እና እንደዛ ብታደርጉ ቆንጆ ነው ማለት ነው። ኦኬ ከዛ ከበቀጥሎ ደግሞ ተ ነው የምትባለው። ተ ቱ ቲ ታ ቴ ት ቶ ትላለች ማለት ነው። ከዛ ተው ወደ መጣንበት ቆጥሮ ደግሞ ቶ ከዚያ ት ቴ ታ ቲ ቱ ተ ይላል ማለት ነው። እንደዘርጋችሁ መቁጠር፣ እንደዘርጋችሁ መቁጠር። ኦኬ ከተፊደል ቀጥሎ ደግሞ ቸ ነው የምትባለው። ቸን ደግሞ እንቆጥራለን። ቺ ቸ ትባላለች። ቸ ቹ ቺ ቻ ቼ ቺ ቾ አብራችሁ ስቆጠር አብራችሁ ከኔ ጋር ቁጠሩ። ከዛ ወደ ስም ወደ መጣንበት ቾ ቺ ቼ ቻ ቺ ቹ ቸ ይለን ማለት ነው። ቸፊደል ይህን ይመስላል። ኦኬ ከቸፊደል ቀጥሎ ደግሞ ሃ ትባላለች። ሃ ከላይ ለምሳሌ መጀመሪያ አየናት። የአማርኛ ፊደል መጀመሪያው ሃ ነው የምትባለው። ቀጥለንም እዚያው ከለበታች ያለችዋን ሃ ፊደል አይተናል። አሁን የምናገኛት ሃ ፊደልም ልክ እንደ እነዚህ አይነት ሃ ፊደል ናት ማለት ነው። ልክ እንደ እነዚህ አይነት ሃ ፊደል ናት። ይቺን ደግሞ እንቆጥራለን ማለት ነው። ይቺን ደግሞ እንቆጥራለን። ይቻት ይቺ ዜጋ ማለት ነው። ይቺ ሃ ነው የምትባለው። ይቺ ብዙዋን ውሃ ትባላለች። ሁሉም ሶስት ፊደሎችም ሃ ሃ የሚል ድምፅ ነው የሚኖራቸው። ሃ ብላችሁ ያዟትችን ሁ ሂ ሃ ሄ ህ ሆ ስትቆጥሩ ደግሞ የፊደሎችን አቀማመጥ ቅጥላታቸውን የግራቸውን ይህንን በደንብ ማየት አለባቸው። እሺ ከዛ ሆ ህ ሄ ሃ ሂ ሁ ሀ ይላል ማለት ነው። ኦኬ። ከዛ ከሀ ፊደል ቀጥላ ደግሞ ማናት ነ ትባላለች። ከሀ ፊደል ቀጥላ ነ ነው ምትባለው። ነን ደግሞ እንቆጥራለን። ይቻተዚች እቺ ነ ትባላለች። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ ትላለች ማለት ነው። አሁን ደግሞ ወደ መጣንበት ኖ፣ ከዚያ ን፣ ከዚያ ኔ፣ ከዛ ና ኒ ኑ ነ ይህን በደንብ መደጋገም ማለት ነው እኔ አንዳንዴ የቆጠሩት እናንተ ግን ደግማችሁ ደግማችሁ ድምፁን እየመለሳችሁ እየመለሳችሁ ይሁትና ማወቅ ትችላላችሁ ማለት ነው ኦኬ ከነ ፊደል ቀጥላ ደግሞ ትባላለች ኝ ደግሞ ይቻ ትችናት ትባላለች ኝ እች ፊደል አስቸጋሪ ተማሪዎች ጀማሪዎች በጣም ታስቸግራቸዋለች ድምፃቸውን ትሏ አትያዝም የሚል ድምፅ ነው ያላት ከነ ቀጥላ ኘ ከዛ ኙ ኚ ኛ ኜ ኚ ኞ ትላለች ማለት ነው። ከዛ ኞ ኚ ኜ ኛ ኚ ኙ ትላለች ማለት ነው። ኘ ትላለች እንደዘርጋችሁ መያዝ ኦኬ፣ ከዛ ከኛ ፊደል ቀጥላ ደግሞ አ ትባላለች። አ አ ደግሞ ይቻት ይች ናት አ የምትባለው አ አ ትባላለች። ይች እዚያ ኡ ኢ አ ኤ ኦ ትላለች ማለት ነው። ከዛ ወደ መጣንበት ኦ ኤ አ ኤ ኦ አ ይላል ማለት ነው። አ እንዲያደርጋችሁ መከታተል። ኦኬ ከአ ፊደል ቀጥሎ ደግሞ ከአ ፊደል ቀጥሎ ከ ይባላል። ከ ከን ደግሞ እንቆጥራለን። ከን ደግሞ እንቆጥራለን። ከፊደል ደግሞ ከአ ፊደል ቀጥሎ ነው ያለው። ይህ ነው ከማለት ከ ኩ ኪ ካ ኬ ኮ የመጀመሪያው ፊደል የተወሰነ ካ ጀምራችሁ የተወሰነ ፊደል ከመጀመሪያ ስትጀምሩ ማለት ነው። በደንብ ከያዛችሁ ሃን በደንብ ጥርት አድርጋችሁ ልቅም አድርጋችሁ ሃን ጠራችሁ ማለት ሌላው ፊደልም አይከብዳችሁም። እንደዚህ ማነብነቡ ማለት ነው። መለየቱ ቢያታችሁ እንጂ ግድም መቁጠሩ በጣም ቀላል ነው። አንዴ ሸምድዳችሁ ሃን ፊደል በደንብ ከያዛችሁ ኋላ ለንም በዚያው አንድ አይነት አይነት አጠራል ስለሚኖረው ወደ ግድም መቁጠሩ አይከብዳችሁም ማለት ነው። ግን ዋናው ከበድ የሚላችሁ ወደ መጣንበት መቁጠሩ ከመጨረሻ ወደ መጀመሪያው መቁጠሩ ነው የሚከብዳችሁ። ኮ ከዛ ክ ኬ ካ ኪ ኩ ከ ይላል ማለት ነው ከ ኦኬ። ከከፊደል ቀጥሎ ደግሞ ከከፊደል ቀጥሎ ሀ ይባላል። ሀ የመጀመሪያው ድምፅ ሀ ይላል። ሌላው ግን ልክ እንደ ሀ ፊደል ነው የሚጠራው ሂ ማለት ነው። ሀ ይላል። አጻፉ ልክ እንደ ከተጻፈ እና እንደ ዚችኛዋ እንደ ከተጽፎ ካናቱ ላይ ድርግ ተባለበት ከዛ ሀ ሆነ ማለት ነው። ስለዚህ ፊደል ሀ ነው የሚባለው። ከዛ ሁ ትሉታላቸው ሂ፣ ሀ፣ ሄ፣ ህ፣ ሆ ናውን ሀ ፊደል የመጀመሪያው ድምፅ ብቻ ነው ሚል እንጂ ሌሎችን ስንጠራቸው ከላይ ሶስት ፊደል አልጠራንም። ልክ እንደነዚያ ነው የሚጠሩት ማለት ነው። እንደነዚያ ነው የሚጠሩት ሌላ ቤተሰቦች። ለምሳሌ አሁን የመጨረሻው ሆ ነው የምለው ሆ፣ ከዛ ህ እንላለን፣ ከዛ ሄ፣ ከዛ ሀ፣ ከዛ ሄ፣ ከዛ ሁ። የመጀመሪያውን ሀ ነው ምንለው እንለዋለን። ይህን ይመስላል ማለት ነው። ኦኬ ከኸ ፊደል ቀጥሎ ደግሞ ዎ ይባላል። ወ ወን ደግሞ እንቆጥራለን። ወ ው ዊ ዋ ዌ ው ወ ይላል ማለት ነው። ወ ይላል ማለት ነው። ከዛ ወ መጨረሻው ው ዌ ዋ ዊ ው ወ ይላን ማለት ነው። ወ ፊደል ትንሽ ከበድ ይላን እና ደጋግማችሁ መጥራት የመጀመሪያው ድምፅ ይሄ ወ ይላን፣ መጨረሻው ወ የሚል ድምፅ ነው ያለው። ስድስተኛውና ሁለተኛውም ደግሞ ተመሳሳይ ድምፅ ነው ያለው ፊደል በዚህ መያዝ የመጀመሪያውና መጨረሻው ተመሳሳይ ድምፅ ወ የሚል ድምፅ ነው የሚኖረው ማለት ነው። ሁለተኛውና ስድስተኛውም ውው የሚል ድምፅ ነው የሚኖረው ማለት ነው። ይህን በመያዝ ስንተኞች ቀሩ? ሶስተኞች እና አራተኛው አምስተኞች። እነዚህን ከያዛችሁ በቃ ያዛችሁት ማለት ነው። ስለዚህ ከወ ፊደል ቀጥሎ ደግሞ ማ ነው። ዜሮ መስሎ የተጻፈው አ ይላል። ከላይ አ ብለን የጠራ ነው የዚች ዘር ማለት ነው። አ ሞክሽ ናቸው። እነዚህም በድምፅ ተመሳሳይ በቅርጽ የተለያዩ ማለት ነው። አ ትጉታላችሁ ኡ ኢ አ ኤ ኤ ኦ ይላል ማለት ነው። ኦ ከዛ ወደ መጣንበት ኦ ኤ ኤ አ ኤ አ ይላን ማለት ነው አ ይላን እና ይህና ከላይ ያየነው አ ፊደል ተመሳሳይ ነው ማለት ነው። አሁን ደግሞ ከአፊደል ቀጥሎ የምናገኘው ከአፊደል ቀጥሎ የምናገኘው ዘ ይላን ዘን ፊደል ደግሞ እንቆጥራለን ዘን እንቆጥራለን ዘን እንቆጥራለን ማለት ነው። ዘን እንቆጥራለን። ይችናት ዘ ማለት ይችናት፣ ዘ ዙ ዚ ዛ ዜ ዝ ዞ ይላል ማለት ነው። ወደ መጣንበት ደግሞ ዞ ዝ ዜ ዛ ዚ ዙ ዘ ይላል ማለት ነው። የመጀመሪያው እንደዛ አርጋችሁ መቁጠር። ኦኬ። ከዛ ፊደል ቀጥሎ ደግሞ ዠ ይባላል። ዠ ይባላል። ዠን ደግሞ እንቆጥራለን። ያት እቺ ዠ ነው የምትባል። ዠ ዡ ዢ ዣ ዤ ዥ ዦ ይላን ዥ ማለት ነው። ከዛ ዥ ዣ ዢ ዡ ዠ የመጀመሪያው ማለት ነው። የመጀመሪያው ዠ ይላል ማለት ነው። ስለዚህ ዠ ፊደል ይህን ይመስላል። ኦኬ ቀጥለን ደግሞ የምናየው ከዠ ፊደል ቀጥለን የምናየው ደግሞ የ ይባላል። አሁን በስቴፕ እናንተ የመጀመሪያው የመጀመሪያውን በመያዝ በስቴፕ ተከትላችሁ መቁጠር ነው ያለባቸው። ይቺ ከዠ ፊደል ቀጥላ ይቺ የ ትባላለች። ከዚያ ዩ ይ ያ የ ይ ዮ ትላለች ማለት ነው። ከዛ ዮ ይ የ ነው የሚለውችን ከዛ ያ ይ ዩ የ ይላል ማለት ነው። የመጀመሪያውና አምስተኛዋ ድምፅ የ የሚል ድምፅ ነው የሚኖራት ማለት ነው። የፊደል ደግሞ ኦኬ አሁን የናየን ከየቀጥለን ደግሞ ማን ነው የምናይ ደ የምትባለዋን የሆነ ማለት ነው ደ የምትባለዋን ፊደል እናያለን ማለት ነው። ደ የምትባለዋን ፊደል እናያለን። ኦኬ ከየቀጥላ ደህናት ብለናል። ደህናት ከየቀጥላ ኦኬ ደን ደግሞ እቺ ትመስላለች ማለት ነው። ደ ዱ ዲ ዳ ዴ ድ ዶ ይላል ማለት ነው ከዛ ዱ ድ ዴ ዳ ዲ ዱ ደ ላን ማለት ነው። ኦኬ ከደ ፊደል ቀጥሎ ደግሞ ጀ ይባላል። ጀ ጀ ይባላል። ው ጀ ማለት ይሄ ነው። ጀ ጁ ጂ ጃ ጄ ጂ ጆ ይላል ማለት ነው። ወደ መጣንበት ነው ቆጥሮ ደግሞ ጆ ጂ ጄ ጃ ጂ ጁ ጀ ይላል ማለት ነው። ጀ ከጀ ፊደል ቀጥሎ ደግሞ ገ ይባላል። ገ ገ ይባላል። ገን ደግሞ እንቆጥራለን። ገን ደግሞ እንቆጥራለን። ያቲ ችግ ትባላለች ገ ጉ ጊ ጋ ጌ ግ ጎ ማለት ነው። ወከ ወደ መጣንበት ጎ ግ ጌ ጋ ጊ ጉ ገ ሊያርጋችሁ መለማመድ አትሰልቹኝ። አሁን እየጨረስ ነው። ሳሰለችሁ በደንብ ማየት አለባችሁ ማለት ነው። እናንተን ይጠቅማችኋል። በተለይ ፊደል መቁጠር ላይ ላላችሁ ድምፄን እየሰማችሁ ብትከታተሉ፣ ሌላ ነገር ሌላ ጊዜያችሁን ከምታጠፉ ከዚሁ ፊደሉን እየተከታተላችሁ ብትማሩ አማርኛ ተነባላችሁ ማለት ነው። ካለማወቅ ወደ ማወቅ ትመጣላችሁ ማለት ነው። አብራችሁኝ እንደ ቆያችሁ ተስፋ አድርጋለሁ። ያው ትንሽ ርዘም ቢልም ሙሉ ፊደሉን ለመስራት እንዳትሰለችው ለማለት ነው። ኦኬ፣ ከገፊደል ቀጥሎ ደግሞ ጠ ትባላለች። ጠን ደግሞ እናያለን ማለት ነው። ጠ ትባላለች። ጠን ደግሞ እናያለን። ጠ ትባላለች። ይቺ ከገፊደል ቀጥላ እቺ ጠ ነው የምትባለው። ጠ ጡ ጢ ጣ ጤ ጥ ጦ ትላለች ማለት ነው። ወደዚህ ስንቆጣ ጦ፣ ከዛ ጥ፣ ከዛ ጤ ጣ ጢ ጡ ጠ ይላል ማለት ነው። ኦኬ ከጠ ፊደል ቀጥሎ ደግሞ ከጠ ፊደል ቀጥሎ ደግሞ ጨ ትባላለች። ጨ ይች ማለት ነው። እንደ ጠ ተጽፋ ከእግሯ ላይ ቀለበት ቀለበት የተደረገባት ነው። ፊደሉን በማስተዋል እና በማየት ቅጥላታቸውን በማየት ምን አይነት ድምፅ እንደሚያወጣ በደንብ በማስተዋል መያዝ፣ መጀመሪያ ማነብነቡን እንደዚህ ግድም መቁጠሩንና አሁን እንደምቆጥረው መያዝ። ከዚያ በኋላ ቅጥላታቸውን በማስተዋል ማንበብ ትችላላችሁ። ከዚህ ላይ የምጠሩት ነገር ነው ቃልና ብዙ ንባብ ማንበብ የሚቻለው ከዚ ላይ ፊደሎችን ከያዛችሁ በኋላ ነው ማለት ነው። እሽ ጨ ጩ ጪ ጫ ጬ ጭ ጮ ይላል ማለት ነው። ጮ ጭ ጬ ጫ ጪ ጩ ጨ ይላል ማለት ነው። ጨ ይላል። ኦኬ። ይህንን ከመጨረሻ ወደ መጀመሪያ መቁጠር በደንብ በደንብ አድርጋችሁ ተከታተሉት። ፊደሉን በደንብ ያስይዛቸዋል ከተከታተላችሁ ማለት ነው። ኦኬ ከጨ ፊደል ቀጥሎ ደግሞ ጰ ይባላል። በከንፈራችሁ ጠበቅ አድርጋችሁ ነው የምትጠሩት። ይህቺ ጰ ትባላለች። ጰ ከዛ ነው ይላል ማለት ነው። ይላል ኦኬ። አሁን ደግሞ ከቀጥሎ ደግሞ ፀ ነው የሚባለው። ፀ ፀ ደግሞ ከቀጥሎ ይገኛል ማለት ነው። ከቀጥሎ ይገኛል። ስለዚህ ይቺ ፀ ትባላለች። ፀ፣ ሱ፣ ጺ፣ ፃ፣ ፄ፣ ፅ፣ ጾ ይላል ማለት ነው። ኦኬ ከዛ ጾ ከዛ ፅ ከዚያ ፄ ከዚያ ፃ ከዚያ ፂ ከዚያ ፁ መጀመሪያው ፀ ይላል ማለት ነው። ኦኬ ከፀ ቀጥሎም ፀ ነው የሚባለው። ሁለት ፀና ያሉት ተመሳሳይ ከአንድ ላይ የተጻፉ ሁለቶችም ፀ ፀ ይባላሉ ማለት ነው። ምክንያቱም እች እና እች ሁለቶችም ፀ ፀ ይባላሉ ማለት ነው። ስለዚህ እችም ፀ ፀ ሱ ፂ ሶ ይላን ማለት ነው። ሶ ከዛ ጻ ሲ ፁ ፀ ይላን ማለት ነው። ከፀ ፊደል ቀጥሎ ደግሞ ፈ ይባላል። ደግሞ ይችናት ፈ ማለት ፊ ፋ ፌ ፍ ፎ ይላን ማለት ነው። ፎ ከዛ መጨረሻ ውስጥ የፕላይ ደረስ ነው። መጨረሻ ላይ ያለው ደግሞ ፐ ነው የሚባለው። በከንፈራችሁ ጠርታችሁ ላላ አድርጋችሁ ነው የምጠሩት። ይቺ ማለት ነው ፐ ትባላለች። ፐ ፐ ከዚያ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ ጥላለች ማለት ነው። ወደ ሱ ቁጥሩ ደግሞ ፖ፣ ፕ፣ ፔ፣ ፓ፣ ፒ፣ ፑ ፐ ይላል ማለት ነው። እንደዛ አድርጋችሁ በመቁጠር አማርኛ ከሃ እስከ መጨረሻ ድረስ ነው ያየ ነው ማለት ነው። ይህን ከያዛችሁ ከዛ ማንበብ ትችላላችሁ። ይህን ደግሞ አሁን እንደቆጠሩት አርጋችሁ ከያዛችሁ በኋላ የፊደሎችን ቅጥላታቸውን በደንብ መለየት በደንብ መለየት፣ ከዛ በኋላ ማና መቁጠር ትችላላችሁ ማለት ነው። ስለዚህ እናንተ ማድረግ ያለባችሁ ፊደሎችን አስተካክላችሁ በመቁጠር መለማመድ ትችላላችሁ ማለት ነው። እና ቀጥላታቸውን ደግሞ በደንብ በመለየት ነው ማለት ነው። አማርኛ ፊደል ማቆም ትችሉት። ዛሬ ጀላቸው የመጣው ከሀስከፈ ነው። ያው እንደምትጠቀሙበት ይገባኛል። በደንብ አድርጋችሁ ከተከታተሉት ከቆራራጣችሁት፣ ደግሞ ያው ያመልጣችኋል ማለት ነው። ጀምራችሁ የምታዩት ከሆነ እስከ መጨረሻ የምታዩት ከሆነ ግን ታተርፉበት አላችሁ። እስከ መጨረሻው እዩት። የዛሬ ቪዲዮ ይ ከሀ እስከ ፐ ፊደል ፊደሎችን ከመጀመሪያ ወደ መጨረሻ ከመጨረሻ ደግሞ ወደ መጀመሪያ በመቁጠር ነው የሰራሁላችሁ ማለት ነው። የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምመጣ ሰላም ሆኑ። ቻው።